እሺ አሁን የሚለው ኢነላሃ መስፈር ኸለቀል አርሽ ኢዝሃረን መስፈርት አዳበል ሙናዘራ ስንት ናቸው? ወይም አንተ ጠይቀኝ። ይሄ እኔ ጥያቄ ነው። እሺ አምጥ አምጥ፣ ራስ ራስ አብራቸው አዳበል ሙናዘራ እኔ ይቀበለዋል። ከእኔ ጥያቄ ውጪ አንተ ካለህ የራስን ጥያቄ ልቀበልህ እንጂ ራሴ ጥያቄ አንስቼ ራሴ ምን ማለት ነው? እንደዛ ከሆነ ያው ማስተማር ነው የሚሆነው። ይሄ የእኔ ጥያቄ ነው። አንተ የምጠይቀው ካለህ መስፈርት ላይ ጠይቀኝ፣ እመልሳለሁ። የእኔ ጥያቄ ግን አዳብል ሙናዘራዎችን ጥቀስልኝ። መጀመሪያ አዳብል ሙናዘራዎች ስንት ናቸው? ከነዛ መካከል እኔ ማቀው አንደኛ ወደ አራት እንደሚጠቅሱ ትዝ ይለኛል ሌላውን ሁሉን አልሸመደትኩም። አንድ አራት አካባቢ እንደሚጠብሱ ነው። ከዛ ማዕከል አንድ ሁለት ትውልድ አራት ብቻ። ከዛ የት ነው ያየው? ማን ኪታብ እኔ ያየሁት የሱና ዑለሞች ወይም እኔ የሚከተላቸው ዑለማዎች ላይ ነው ያየሁት። አይደለም፣ ቆይ የሱና ዑለማዎች ምናምን ማን ኪታቡ ላይ አይቼዋለሁ ያልኩ ማን ኪታቡ? እሺ ሊሞክርልህ ኪታቡን ባልጠቅስልህም እንዳልከው ከዛ በለ እንደሚል ነው እንዳልከው ወደ አሰራት አካባቢ እንደሚጠቅስ ነው። አሰራት አካባቢ ይጠቅሳል። አሁን ይህ ሁሉ መዘርዘር ጊዜ ይፈጅብናል፣ ትንሽ ጊዜ ይፈጅብናል። አንተ አሁን ወሳኙን አንተና እኔን የሚገዛ የማናፈርሰው መሀላችን እየጠበቅን ነው መሄድ ያለብንን ብቻ ጠቀስን።

ወደ የአላህ ወደ አላህ ዲንን ዳዋ ጥሪ ማድረግን መነየት አለብህ። ወተርክርያይ ወሶማቲ ዩልኝ ይስሙልኝ የሚለውን መራቅ ይህ ከአንተ ልርቅ ይገባል። አው ጠለብልጃሂ ወሪፋ መራቅ አለብህ። ልክ ይዩልኝ ማለትና ወይም በላይነትን መፈለግ ሊቅናን መፈለግ ሚለውን እሱን ተውና ይስሙልኝ ይዩልኝ የሚለውንም አርቀህ

ጉግል ላይ ማለት ነው። ሰርች አድርገህ ነው መጣውት። ስለዚህ ከጉግል ላይ መማር ግን ቢዲያ አይሆንብህም እንዴ? ጎግል ላይ ክታብ ከሌለ የክታቡ ክታብ ላይ ያለውን ውድቅ ካረገው ዋው ጎግል ትለዋለ። ግን ከጉግል ላይ ማን ክታብ ላይ ነው የክታቡ ነው የሚያስፈሩት፣ ሳተላይቱ ማለት ነው። አይዞኝ የኪታቡን ስም ንገረኝ። ሰዓቱን እኮ በዚህ ፈጅ ነው። እኔ ጎግስ ሰርች አድርጊ ነው እያልኩ እኮ እኮ ምን የሚባል ኪታብ ላይ እ እሺ ኪታብ ላምጣልህና ኪታብ ቀጥታ እየተቀስኩልህ አስኩልህ ሳትይዘን፣ ሌላ ቦታ ሌላ ጊዜ እናውራ፣ ችግር የለውም። ስማ ኪታብ ቀጥታ ላምጣልህ። አብሽር ቀጥታ ኪታብ አመጣልሃለ። አንድ ተማሪ ላስገባልህና ካንዲ ተማሪ ጋር ታወይ። ሰላም አለይኩም ወራህመቱላህ ሸሁ ጎግል ሆነኮ። ጎግልን ያመጣው ምን ታደርጉታላችሁ? ወይ ሌላ ሸህ ካለው ወይ ዞት ይምጣ እንጂ መደረቅ ነው። ኡስታዝ፣ ችግር የለም። እሺ በቃ እሺ ክታብ ድትከሳ አሁን ድንገት ጥያቄ ሰጠየቁኝ ነው እኔ ጎግል ገብቼ አጥቃላ አቅርብልኝ ያልኩት ሰዓት እንዳልፈጅ። እሺ ቀላል እኮ ነው። ጉግል እኮ ሲቀመጥ ያለ ኪታብ አልጠቀምኩም አልጠቀስክም፣ አንዲም አልጠቀስክም እንዴ! ማለት ለጀማዓው ይሄው የስልክ ወታ ልቀቅና ወይ ወንበር ልቀቅና ማለት ነው። ከታ የሚያግዝህ ሰው ካለ ይግባማ። እንደው ዝም ብሎ ማለት ዝም ብሎ መዝረክረክ የለም ወይ ቃኢዳ። ቀሪዎችን የምታወራቸው ኑሮ የለም እኔ ጋር የምታወራኝ ኡስማን፣ ሰዓት ፈጀ። ውረድና ሰው ካለ አስገባ እንጂ ጉግል ነው። እኔ ያልቀራሁም እንደዚህ ነው ላስተምርህ እኮ አይደለም እዚህ የመጣሁት። ልቀቁልኝ። አሁንም እሱንም የሚተካ ሰው ካለ ይምጣ። ተመልከቱ። አሁን እንግዲህ አንዲም አልጠቀሰም። እና የለ ወሃብያ፣ እሱን የምትተካ ወሃብያ ግባ። ጥያቄውን አዲያምጣም ከሆነ መልስ